በልጆቻችን መሸለም ተጀምራና እንኳን በሳራ እንኳን በሳራ ባለም ያሸልሙናል ባለም ያሸልሙናል። በሀገር በክልል የተሸለም ነው። አላህ ለተሻለ ደረጃ ያቃሽ። እጅግ አድርጊ አመሰግናለሁ። ፍርዶስ አህመድ ኡመር የኸይረንዚ ልዩ ሁለተኛ ደረጃ ትምህርት ቤት ተማሪ ነበርኩኝ። አሁን ደግሞ የአዲስ አበባ ዩኒቨርሲቲ ተማሪ ነው። በመጀመሪያ ውጤቱ 565 ነው። የሆኑ የሚስተካከሉ ነገሮች ነበሩ፣ በቅርብ ጊዜ የተጨመሩ ከዴሲማል ፖይንቶች በኋላ የተጨመሩ ነገሮች ስለነበሩ 565 ነው። እኔ ማዝ መፍታ ሰይድ እባላለሁ። እዚህ ከኸይረንዚ ልዩ 2ኛ ደረጃ ት/ቤት 2017 ላይ የ12ኛ ክፍል መልቀቂያ ፈተና ወስጄ 551 ስኮር አድርጌያለሁ ስሜ ሳላሃዲን ኑሪ አህመዲን ይባላል እና የተመርኩት ደግሞ ኸይረንዚ ልዩ ሁለተኛ ደረጃ ትምህርት ቤት ነው ያመጣሁት 556 ነጥብ አራት አንድ ሲሆን ይህን ውጤት እንዴት መጣ በመጀመሪያ ጸሎት ነው ዱዓ ማለት ነው በጣም የጠብየኩት ነበር አላህን ማለት ነው ከዚህ በላይ ነው ኤግዛክት ፖይንቱ ላይ ሆን ይችላል ነገር ግን አምኜ ነበር ስጠይቄ ነበረው እንደሚሳካልኝ አምኜ ማለት ነው በመቀጠል ሰበብዎቹ ወይም ደግሞ ሰበቦቹ ለውጤት ለመምጣት ደግሞ ሰበቦቹ የነበሩት በመጀመሪያ ከዘጠኝ ጀምሮ ክላስ በደንብ መከታተል፣ መምህር መከታተል፣ የቤት ስራ መስራት እንዲሁም ደግሞ በእኔ ተመሳሳይ ጎዳና ላይ ያለፉ ተማሪዎችን ሰዎችን ምክር መጠየቅ እና በጣም ደስተኛ ነኝ በዚህም ውጤት። ግን ከዚህም በላይ መስራት እንችላለን መስራት እንችልም ነበረ ያው ፈተና ላይ የሚኖሩ አንዳንድ ቴንሽኖች ምናምን ይህን ውጤት ትንሽ ዝቅ ቢያደርግብንም ከዚህም በላይ መስራት እንደምንችል አምናለሁ። ያን ውጤት መጣሁት ያው ጠንክሬ በማጥናቴ ነው። እናም ያንን ነገር እኔ ያጠናን ዘዴ አብዛኛውን ጊዜ ከዙር በኋላ ወይም ደግሞ ከሰባት ሰዓት በኋላ ከተለቀ የምንለቀቀው ስድስት ተኩል አካባቢ ነው። ከዛ በኋላ እኔ ተማሪዎች አብዛኛው የኸይረንዚ ተማሪ የተለመደው ይተኛሉ በዛን ሰዓት እኔ ያነባለሁ እና ማታ በጊዜው ተኝቼ ከአስር ሰዓት በኋላ አነባለሁ እና አብዛኛውን ጊዜ ብዙ ኢንተር ቴክኖሎጂ ዘር ነገር ኢንተርኔት ምናምን አላበዘም። ለምሳሌ የሳዳ ጀማል፣ የሐናናጅ የነሱን ምክር ወስጄ ወደ ተግባር ለመለወጥ የምችለውን ሁሉ አድርጌ ነበር። እኔ ደግሞ በበኩሌ ለተማሪዎች ያለኝ ምክር እስቲ የ የመጡበትን ዓላማ ማወቅ የሚማሩበትን ዓላማ ማወቅ ለምንድን ነው እዚህ ያለ ነው፣ በተለይ አዳሪ ትምህርት ቤት ምናምን ሲሆን ለምንድን ነው ከሁላች ተለይተን ያለ ነው የሚለውን ነገር ራሳቸውን መጠየቅ፣ ጊዜያቸውን በአግባቡ መጠቀም እና ይህን ውጤት እንድናመጣ ትልቅ አስተዋጽኦ ተደረገ። መጀመሪያ ፈጣሪ ማመስገን እፈልጋለሁ። አላህ ማመስገን እፈልጋለሁ። በመጀመሪያ ደረጃ ሁለተኛ ደረጃ አስተማሪዎቼ ማመስገን እፈልጋለሁ። ከአስተማሪዎቼ ነው ይህንን ሁሉ ነገር እናመጣ። በጣም በብዙ መልኩ እያገዙ ነበር ቲቶሪ እየሰጡ ተለያዩ ሽቶች በ ጸባይ በጣም ታንጸን ቅንጣ ያደረጉ ነበር። መምህራን ምናምን በጣም ይዘውን በቃ ግቢ ወጣ ብለን እንዳንበላሽ አደረጉን። ለመምህራኖች ማመስገን እፈልጋለሁ። እኔ ቀጥታ ላይብረሪ ላይ ያሉ መጽሀፎችን ፎከስ አርጌ በእነሱ ነበር ተዘጋጀሁት። እናም ከርምቱን አስራ አንደኛ ክላስ ከጨረስኩኝ በኋላ ያለውን ነገር ያለብኝ ነገር በመሸፈን አብዛኛውን ነገር በተለይ ማቲስ እና ፊዚክስ ያሉት እነሱ አብዛኛው ጊዜ የማስተባ አንድ ካነበብ ናቸው ብዙም የሚረሱ ስላሉ እነሱም በደንብ አይቼ ከዛ በኋላ ላለው ነገር ተዘጋጅቼ ነው ይህን ውጤት ማስመዝገብ ያሉት። እንዲሁም ደግሞ የበፊት ጥያቄዎችን መስራት ምናም እንደዚህ አይነት ነገሮች በጣም ይጠቅማሉ። ሌላው ደግሞ ዋናው ነገር ቴክኖሎጂ፣ እጃችን ላይ ያለውን ቴክኖሎጂ እንዴት ነው እየተጠቀምን ያለ ነው። ከተጠቀምንበት የከፍታ ማማል ያውጣናል፣ ካልተጠቀምንበት ደግሞ የውርደታችን የዝቅታችን መንስኤ መሆን የሚችል ነው እና እሱን ነገር በደንብ ማሰብ አለባቸው። እንዴት ነው ስልክ መጠቀም ያለብኝ? እና በየጊዜው ደግሞ የራሳቸውን አጠቃቀም መገምገም አለባቸው ምን ላይ ነኝ? እኔ በበኩሌ ቲክቶክ ስክሮል ማድረግ በጣም ነው የምጠለው እና እንደዛ አላስፈላጊ ነገሮችን መደለት ስልክ ላይ አያስፈልግም እና በቃ በዚህ መልኩ ራሳቸውን የገመገቡ መሄድ ነው ያለባቸው። ይህን ውጤት ስኮር እንድናደረግ ከመጀመሪያ ጀምሮ እቅድ አስወጥተው ይህን ያህል ውጤት አመጣለሁ የሚል እቅድ አስወጥተው ከዛ በኋላ በየሞዴሎቹ እያሻሻልን እንድንሄድ እየረዱን ለነበሩ ለርዕሰ መምህሮቼ ትልቅን ምስጋና ማቅረብ ፈልጋለሁ። እናም ቤተሰቦቼንም ማመስ ፈልጋለሁ። እዚሁ ነኝ ወራቤ ላይ ነኝ እና ቤት ብዙ ጊዜ ከእናቴም ከአባቴም ከወንድሞቼም ትልቅ እርዳታ አገኛለሁ። እኔ ወራቤም እስከመሆኔ ማለት ነው። ከሌላ ቦታም ይመጡ አሉ አለሁ እኔ ወራቤ ሆኜ ከእነሱ ትልቅ እርዳታም በማግኘቴ በጣም ደስተኛ ነኝ። አብዛኛው አባትነቶች ማመስገን እፈልጋለሁ። እናም በተጨማሪ ደግሞ በልዩ ሁኔታ ማመስገን የሚፈልጋቸው ሰዎች ቢኖሩ ጓደኛ ሀይደር ኢማም ከማል፣ እናም በአጠቃላይ እነዛን ቤተሰቦች የኢማም ከማልን ልጆች ሁላቸውንም ማመስገን እፈልጋለሁ። አብዛኛው ኔ እንደ አጠቃላይ እንዲህ ከቤተሰብ አኳያ ቤተሰባችን አናክልም አይባልም፣ በቁሱም ሆነ በገንዘብ እናም ከጎኔ ሆነው በተለያየ ነገር የሚደግፉን እነሱ ናቸውና ለነሱ ለአጋላ ምስጋና አለኝ። በተጨማሪም ጓደኞቼ፣ እናም ያለን ማህበረሰቦችን ሁሉንም እና ዳይሬክተሮችን ሁላቸውንም፣ መምህራኖቼ ማመስገን እፈልጋለሁ። የመምህራን ኔውለጅ ድጋፍ ቦታ የሌለው በምንም መተካት የማይችል ነገር ነው። ቤተሰቦቼ ልጅነት ጀምሮ ነበር በሞራል፣ በማቴሪያል፣ በሁሉ ነገር ሲደግፉ የነበረው። አትጨነቂ በቃ ኤቭሪ ዴይ ነው። አሁን የሆነ ነገር እያጠናው ከደከመኝ ከሰለቸኝ ቤተሰቦች ጋር የምደውል ምክንያቱም የእነሱን ድምጽ መስማት በራሱ ከኋላ ያለኝን ማነው የሰጡኝን ኃላፊነት እንዳስታውስ ስለሚያደርገኝ ማለት ነው። የመምህራንም ድጋፍ ሚና የሌለው ነው። እኔ ቅድም እንዳልኩ መምህር ክላስ ውስጥ በደንብ ነው የምከታተለውና ጀስት ቤት ገብተን ዩቲዩብ ላይ ምናምን ሰርች ማድረግ እንችላለን፣ ግን ዋናው መምህር መከታተል ነው። እዛ ጋር የቆመው የሚያወራው ለጠረጴዛ ወይ ለግድግዳ ሳይሆን ለኛ ነውና በደንብ መከታተል አለብን። እሱ ሲያስተምር በደንብ ከተረዳን የቤት ስራ ከሰራን ደስ የሚከብደን ነገር አይኖርም። በኋላ አስራ ሁለተኛ ክፍል ስንደርስ መከለስ ብቻ ነው የሚሆነውና ማለት ነው። እና መምህራን በጣም ነው የማመሰግነው። የሙስሊም ተማሪዎች ሊግ እንደ ሀገር አቀፍ ባዘጋጀው ፕሮግራም ላይ ኢብን ካልዱን አዋርድ ስታርስ አዋርድ የሚል ፕሮግራም አለና እሱ ላይ የማዕከላዊ ኢትዮጵያ ክልል የክሪስታል ተሸላሚ እኔ ነበርኩኝ። አንድ ነው ከየክልሉና እኔ ነበርኩኝ። እሱን ነበር ያስረከብኩት። እኔ ጋር መያዙ አግባብ ነው ብዬ አላሰብኩም፣ እና ለዞናችን ያስረከብኩት ሙሉ አባላት በሙሉ በጣም ነው ማመሰግነው። ምክንያቱም እያንዳንዱ ሰው በሆነ ስቴጅ ላይ ረድቶን ነበር እና በጣም ነው ማመሰግነው። የትምህርት ቤታችን ምክትል ርዕሰ መምህር አብደላ መሀመድ ከልብ ነው ማመሰግነው። ዋና ርዕሰ መምህራችንም የመምራቱን ሚና በአግባቡ እየተወጣ ስላለ በጣም ነው ማመሰግነው። አብድልመጅ ኑረ። በመጀመሪያ ብዬው ነበር ቅድም፣ አላህን በፈጣሪያችን በጣም ነው ማመሰግነው ለዚህ ውጤት ስላበቃኝ ያለሱ ፍቃድ አይሆንም ነበርና ማለት ነው።